አሁን ላይ ሰፊ ትኩረትን እያገኘ ያለው የእስራኤል እና ሀማስ ጦርነት ግብጽ ላይ በሰላም ስምምነት ቢቋጭም አሁንም አነጋጋሪነቱ እንደቀጠለ ነው። በተለይ በሰላም ስምምነቱ አፈጻጸም ዙሪያ ከወዲሁ የተለያዩ አወዛጋቢ ሀሳቦች እየተሰሙ ነው። ዓለም እንዴት ዋለች መሰናዳችን እነዚህን እና ሌሎች ጉዳዮችን እንመለከትበታለን። ባልደረባችን አሰግድ ኪዳነ ማርያምም ከመረጃዎቹ ጋር እዚህ ስቱዲዮአችን ነው የሚገኘው። አሰግድ እንዴት አመሸሽ? ይመስገ ነው መቀጠል ይቻላል። እሺ አመሰግናለሁ። እንግዲህ የተለያዩ ዓለም አቀፍ የመገናኛ ብዙሃን እየተመለከተ እንገኛለን። አብዛኞቹ በፊት ገጾቻቸው ያስነበቡት የሚገኘው ጉዳይ የአንቺ ለምቅለጽ ነው ሞከርሹ ከእስራኤልና ሐማስ ጋር በተገናኘ ያሉ ጉዳዮችን በስፋት እያስነበቡ ይገኛል። ግን ከዛ አስቀድመን ደግሞ የአፍሪካ የጉዳይን እንመለከታለን። ዛሬ በርከት ያሉ የአፍሪካን ጉዳይ የሚዘገቡ የመገናኛ ብዙሃን እየዘገቡት ያሉት በርከት ያሉት ዓለም አቀፍ የመገናኛ ብዙሃን እየዘገቡት ያሉት ጉዳይ የራይላ ኦዲንጋ የቀድሞ የኬንያ ፖለቲከኛ ሞት ነው እየዘገቡ የሚገኙት ማለት ነው። እንግዲህ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል ማለት ነው። እሳቸው እንግዲህ የኬንያ ፖለቲካ ውስጥ ትልቅ ስም ያላቸው ፖለቲከኛ ናቸው። ራይላ ኦዲንጋ እንግዲህ በሰማኒያ ዓመታቸው ከዚህ ዓለም በሞት ተለይተዋል። በየህልፈታቸው ምክንያት የሆነው እንግዲህ የልብ ሕመም እንደሆነ ነው የተነገረው የሚገኘው በህንድ ሕክምና ሲያደርጉ ቆይቷል። ራይላ ኦዲንጋ እንግዲህ በዚህም ሳይሻላቸው ቀስቶ እንግዲህ በሰማኒያ ዓመታቸው ዛሬ በህይወታቸው ማለፋቸውን ማለፉ የተነገረ ይገኛል። እንግዲህ ራይላ ኦዲንጋ በኬንያ ሳይሆን በአፍሪካ ፖለቲካ ውስጥም ስማቸው ከፍ ያለ እና በኬንያ ፖለቲካ ደግሞ ለረጅም ዓመታት ሲታገሉ የቆዩ ፖለቲከኛ እንደነበሩ እናስታውሳለን። ራይላ ኦዲንጋ ለአምስት ጊዜ በኬንያ ፕሬዚዳንታዊ ምርጫ የመወዳደር እድል የነበራቸው ፖለቲከኛ ናቸው። ሆኖም ግን አንድኑ ማሸነፍ አልቻሉም። ከዛ በተጨማሪ ግን ከ2008 እስከ 2013 ድረስ ኬንያን በጠቅላይ ሚኒስትርነት ማገልገል የቻሉ ፖለቲከኛ ናቸው። በህይወታቸው ማብቂያ የመጨረሻ አካባቢም ደግሞ ራይላ ኦዲንጋ የአፍሪካ ህብረት ኮሚሽን ሊቀመንበርነትን ለመምራት ፉክክር እንዳደረጉ እናሳውሳለን። በተለይ በ2025 ምርጫ ላይ እንግዲህ የብርቱ ፉክክር ካደረጉ ሶስት እጩዎች መካከል አንዱ ነበሩ እሳቸው። እንግዲህ ይህም ሳይሳካላቸው ቀርተዋል ማለት ነው። ሆኖም ግን በኬንያ የፖለቲካ ታሪክ ውስጥ ትልቅ ስም ያላቸው ፖለቲከኛ ናቸው ራይላ የእሳቸውን የሳቸውን ሞት ተከትሎ እንግዲህ የሀገሪቱ ፕሬዚደንት ዊልያም ሮቶን ጨምሮ የተለያዩ መሪዎች ሀዘናቸውን እየገለጹ ይገኛል የኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የተለያዩ የዓለም መሪዎች እንግዲህ በራይላ ኦዲንጋ ሞት ሀዘናቸውን እየገለጹ ይገኛል ማለት ነው እንግዲህ ኬንያ ይህንን ተከትሎ ደግሞ የእሳቸውን ሀዘን ተከትሎ የሰባት ቀናት ብሔራዊ ሀዘን አወጃለች ለፖለቲከኛውም እንግዲህ ትልቅ የሆነ ብሔራዊ የሀዘን መርሃ ግብር እንደሚካሄድም ነው ያስታወቀችው ማለት ነው እንግዲህ እሳቸው በተለይ በኬንያ የነጻነት ትግል ወቅት አባታቸው ከአባታቸው እንግዲህ የፖለቲካ ስርዓት የተከተሉት ችግር የተከተሉትና በተለይ በተለያዩ ዘመናት የኬንያ አምባገነን ስርዓት በነበረችበት ሰዓትም ጭምር እንግዲህ ከተለያዩ ፖለቲከኞች ጋር በመሆን በኬንያ የመድበለ ፓርቲ ስርዓት እውን እንዲሆን የተለያዩ ጥረቶችን አድርገዋል፣ ታግለዋል። እንግዲህ ስማቸው በጉል የሚነሳ መሪ ናቸው ማለት ነው። እንግዲህ ዛሬ ሕይወታቸው አልፏል። ለቀጣዩ ሰባት ቀናት በኬንያ ብሔራዊ ሀዘን ታውጇል። የኬንያ ዜጎችም እንግዲህ በተለያዩ በናይሮቢና በሌሎች ከተሞች አደባባዮች በመውጣት ሀዘናቸውን እየገለጹ ይገኛል ማለት ነው። እንግዲህ የእሳቸው ሞት ጉዳይ የተለያዩ መገናኛ ብዙ ሰላም ትኩረት የሳበና በርካቶች የተነጋገሩበት የሚገኝ ጉዳይ ነው ማለት ነው። ይሄ ጉዳይ እንግዲህ በርከት በተለይ ደግሞ አፍሪካ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው ማለት ነው። ወደ ሌላኛው ጉዳያችን ስናቀና ደግሞ በመግቢያችን ላይ ለመጥቀስ እንደሞከርነው የእስራኤልና የሃማስ የሰላም ስምምነት በኋላ ያሉ ሁነቶችን እንመለከታለን። እንግዲህ የእስራኤልና ሃማስ የሰላም ስምምነት በኋላ በርካታ የመገናኛ ብዙሃን አሁንም ይህን ጉዳይ በስፋት እየዘገቡት ይገኛል። ሆኖም ግን ከሰላም ስምምነቱ መፈረም በኋላ እንግዲህ ያሉ ሂደቶች ትንሽ ውዝግቦችን እየፈጠሩ ይገኛል ማለት ነው በተለይ ደግሞ የታጋቾች አመላለስና እንዲሁም ደግሞ የእስረኞች አለቃቀቅ ላይ በሁለቱ ወገኖች መካከል አሁንም ትንሽ ስጣ ገባዎች እየተመለከትን እንገኛለን። በተለይ ደግሞ እስራኤል በስምምነቱ መሰረት ሁሉም ታጋቾች መለቀቅ አለባቸው ስትል ተናግራለች። ሆኖም ግን በሕይወት የሚገኙት ሀያ ታጋቾች መለቀቃቸውን እናስታውሳለን። ነገር ግን በሕይወት ከሌሉ ታጋቾች መካከል እስካሁን የተለቀቁት ስምንቱ ብቻ ናቸው። ከስምንቱ ደግሞ የተወሰኑት ጦርነቱ በኦክቶበር 7 ጦርነት ወቅት ያልታገቱ ዜጎች ጭምር ተቀብ ያሉ ስትል የገለጸች ትገኛለች። ይህንን ጉዳይ እንግዲህ መገናኛ ብዙሃን እንደምትመለከቱት በላይፍ ስርጭት ጭምር እያሰራጩት ይገኛል ማለት ነው። በጋዛ በኩልም እንግዲህ ዜጎች የተመለሱት እስረኞች ና ታጋሾችም ቁጥር በሚፈለገው ደረጃ እንዳልሆነ የተነገረ የሚገኘው ይህ ሁለቱ ወገኖች እያወዛገበ ይገኛል ከዛ በተጨማሪም እንግዲህ ወደ ጋዛ የሚገባው የሰብአዊ ድጋፍ ምግብ ውሃና እንዲሁም ኤሌክትሪክሲቲ አሁንም በሚፈለገው ደረጃ እየደረሰ እንዳልሆነ ነው የተነገረ የሚገኘው የተባበሩት መንግስታት ድርጅትም እንግዲህ የጋዛን ቀውስ በተፈረመው የሰላም ስምምነት ተግባራዊ እንዲሆን ጥሪን እያቀረበ ይገኛል ሌሎች ወገኖችም ይህንን ጥሪ እያቀረቡ ይገኛል አሜሪካው ፕሬዚደንት ዶናልድ ትራምፕም ሀማስ እያደረገ ነው ያለውን ነገር ሊያቆም ይገባል ሲሉ ተናግረዋል ሆኖም ግን አሁንም በጋዛ የተኩስ ድምጽ እየተሰማ እንደሚገኘ አላገኘም ነው የተለያዩ መገናኛ ብዙሀን እየዘገቡ የሚገኙት ይህ ጉዳይ የበርካቶቹን የፊት ትኩረት የሳበ ጉዳይ ነው። እንግዲህ የሀማስና የእስራኤል ጦርነት ለማቆም ሁለት ዓመታትን የዘለቀውን ጦርነት ለማቆም ከሳምንት በፊት ከስምምነት ላይ መደረሱና እንዲሁም ደግሞ በሳምንቱ መጀመሪያ ላይ ስምምነቱን ለማጽናት ከውሳኔ ላይ መደረሱን እናስታውሳለን። ከዛ በተጨማሪ በግብጽም እንዲሁም የስምምነቱ መፈረሙ እናስታውሳለን። ሆኖም ግን የስምምነቱ አተገባበር ላይ አሁንም በሁለቱ ወገኖች ውዝግቦች የተነሱ ይገኛል። እንግዲህ ይህ ጉዳይን የበርካታ የመገናኛ ብዙሀን ትኩረት የሳበ ጉዳይ ነው። በርካቶች በዚህ ጉዳይ ላይ መረጃዎችን እያስነበቡ ይገኛል። ይህም እንግዲህ እኛ በዛሬው ምሽታችን የተመለከትነው ጉዳይ ነው ማለት ነው። ወደ ሌላኛው ጉዳይ ስናቀና ደግሞ ሌላኛውን ጉዳይ የምናገኘው የሁለቱን ትልልቅ ባለ ኢኮኖሚ ሀገራት ቻይናና አሜሪካ እናገኛለን። ቻይናና አሜሪካ እንግዲህ በተለይ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በተለይ በንግድ ጦርነት ላይ የሁለቱ ሀገራት ውዝግብ ከፍ ያለ መምጣቱ እናስታውሳለን። አሁን ግን ፕሬዚደንት ዶናልድ ትራምፕ ከቻይናው አቻቸው ፕሬዚደንት ሺጂፒንግ ጋር ለመገናኘት ፍላጎት እንዳላቸው የአሜሪካው ሲኤንቢሲ ቴሌቪዥን ጣቢያ አስነብቧል። ይህንንም ጉዳይ ሮይተርስ ዘግቦታል። ሌሎች የመገናኛ ብዙሃን እየዘገቡት ይገኛል ማለት ነው። በቀጣዩ ወር እንግዲህ የደቡብ እስያ ፓስፊክ ሀገራት ጉባኤ ደቡብ ኮሪያ ይደረጋል። በዚህ ጉባኤ ላይ የሚሳተፉት ዶናልድ ትራምፕ ከቻይና አቻቸው ሺጂፒንግ ጋር ለመገናኘት ፍላጎት እንዳላቸው የተናገሩ ይገኛል። እንግዲህ ዶናልድ ትራምፕ ወደ ስልጣን ሲመጡ የታሪፍ ጭማሪ ካደረጉባቸው ሀገራት መካከል ቻይና ትገኝበታለች። በቻይና እንግዲህ ከ10 እስከ 25 የሚደርሱ ፐርሰንት የሚደርስ የታሪፍ ጭማሪ ማድረጋቸው እናስታውሳለን። ሁለቱ ወገኖች እንግዲህ በሁለቱ የዓለም ባለ ግዙፍ ምጣኔ ሀብት ሀገራት በእንዲህ በንግድ ጦርነት ላይ እስካሁን ያደረጉት ያለው ውዝግብ እንግዲህ እንደቀጠለ ነው። ቻይናም እንግዲህ ባጸፋው በአሜሪካ ላይ የማዕቀብ ተጨማሪ ታሪፍ ጭማሪዎችን እያደረገች እንደነበረች እናስታውሳለን። እንግዲህ ሁለቱ መሪዎች የመገናኘት ፍላጎት እንዳላቸው፣ በተለይ ደግሞ ዶናልድ ትራምፕ የቻይናውን መሪ የማግኘት ፍላጎት እንዳላቸው የገለጹት የአሜሪካው የትሬዥሪ ሚኒስተር ወይም ደግሞ የግምጃ ቤት ሚኒስትሩ ስኮት ቤንሴት ናቸው። እንግዲህ እሳቸውም ሁለቱ መሪዎች ተገናኝተው በመካከላቸው ያለውን ውጥረት ለማርገብ ምክክር ያደርጋሉ ብሎ እንደሚጠበቅ ገልጿል ማለት ነው። እንግዲህ ዶናልድ ትራምፕ የተለያዩ ሀገራት ላይ የተፈጥሮ ያሉ ግጭቶችን ከማስቆምና ወይም ደግሞ የሰላም ድርድር እንዲደረግ ጫና ከማድረግ በተጨማሪ የተፈጥሮ ያሉ የ የንግድ ጦርነቶችንም ለማስቆም እንዲሁም ደግሞ ከተለያዩ ሀገራት ጋር የገቡባቸውን ጦርነቶች ለማስቆም ድርድር የማድረግ ፍላጎት እንዳላቸው እየገለጹ ይገኛል። በተለይ ደግሞ ከሳምንት በፊት ከካናዳው ጠቅላይ ሚኒስትር ጋር በዋይት ሀውስ ተገናኝተው መምከራቸውን እናስታውሳለን። እንግዲህ ፕሬዚዳንቱ ወደ ስልጣን ከመጡ በኋላ ከጎረቤታቸው ካናዳ ጋርም እንዲህ በተመሳሳይ በንግድ ጦርነት ውስጥ እንደነበሩ እናስታውሳለን። በተለይ እስከ 25 የሚደርስ የታሪፍ ጭማሪ ማድረጋቸው እናስታውሳለን በካናዳ ላይ። ሆኖም ግን ይህንን ጉዳይ ለማርገብ የካናዳው ጠቅላይ ሚኒስትር በዋይት ሀውስ ተገኝተው ከአሜሪካው ፕሬዚዳንት ጋር ንግግር አድርጓል። አሁን ደግሞ በተጨማሪ ትልቋ ባለ ኢኮኖሚ ሀገር ቻይና ጋር ለመመካከር ፈቃደኛ እንደሆኑ እየተነገረ ይገኛል። ከዛ በተጨማሪም ደግሞ ከሌሎች የአውሮፓ ሀገራትም ጋር የመነጋገር ፍላጎት እንዳላቸው ነው የተገለጸ የሚገኙ ማለት ነው። እንግዲህ ምናልባት ይህ ታሪፍ ጭማሪ የሌሎች ሀገራትን ኢኮኖሚ ብቻ ሳይሆን የአሜሪካንም ኢኮኖሚ ሊጎዳ በሚችል መልኩ የተጣለ በመሆኑ እንግዲህ ዶናልድ ትራምፕ ሀሳባቸውን በመቀየር ከተለያዩ ሀገራት መሪዎች ጋር ለመደራደር ፍላጎት እያሳዩ እንደሚገኝ ነው መረጃዎቹ የሚጠቁሙት። እንግዲህ እነዚህ ጉዳዮች የበርካታ የሚገናዙት ትኩረት የሳቡ ጉዳዮች ናቸው። ለምሽቱ ደግሞ ያስኳቸው መረጃዎች እነዚህን ይመስላሉ። ጸጋ፣ አመሰግናለሁ መልካም